እሺ፣ አሁን እያለቀሰው ላውራ ወይስ እየሳቀሁ ላውራ? ግራ ግብ ትብሎኛል። ቤተሰቦች ለማንኛውም ብቻችሁን ስትኖሩ ስትሆኑ እንደዚህ ብትጨቃጨቁም ብትደባደቡም ያምርባችኋል፣ ይሻላል። ባያምርም ደስ ባይልም ባይጸዳም፣ ግን አይቀፍም እና ልክ እንዴት ነው ወፍና ወፍ ስትራኮስ እንደዛ ነው የምትመስሉት እና እንደዛም ሆኖ ግን ታምራላችሁ። እውነት ለብቻችሁ ሆናችሁ እራሱ ስትጭቃጭቁ ታምራላችሁ። ግን ቤተሰብዬ ዛሬ በጣም ሀይሚዬ አስቀይመሽኛል። በእውነቱ እኔ በጣም ነው የምውድሽ በጣም ነው ማከብሽ። ለእኔ መምህር ነሽ፣ እውነት ነው የምልሽ። እስካሁን ድረስ እኔ ከአንቺ ብዙ የተማርኩት አለ። አንቺንም ብዙ ነገር እስካሁን እረዳሻለሁ፣ ተረድችሻለሁ። የተረዳሁበሽን መንገድ አለ ምክንያትም አለኝ። እኔ እስካሁን ድረስ ሀይሚን ጥፋተኛ ያላደረግኩበት እስካሁን ድረስ ብዙ ምክንያት አለኝ ብዙ። ዛሬ ግን ሀይሚዬ፣ በጣም ሶሪ ልፈርድብሽ ነው። ምንም ማድረግ አልችልም። የፈለገ ነገር እንኳን ብውድሽ፣ የፈለገ ነገርም እንኳን ባከብርሽ፣ የፈለገ ነገርም እንኳን ብሳሳልሽ፣ ግን ደግሞ አንቺ ትንሿ እህቴ የምወድሽ ጀግናዋ ጠንካራዋ የዱሯ ይቅር ባየዋ ሀይምዬ ዛሬ ግን ልፈርድብሽ ነው የመጣሁት። በጣም ይቅር ታርጊልኝ ይሄንን ስል ምክንያቱም፣ ዛሬ የሄድሽበት መንገድ ትክክል አይደለም። እስከዛሬ ብሩኬን እኔ መውቅስበት ብሩኬን ታው፣ ይሄ ትክክል አይደለም የምልበት መንገድ ሶሲ ተብዬዋ ናት። ከሶሲ ያለመራቁ ምክንያት ሶሲ ከብሩኪ አጠገብ እንድትርቅ እፈልጋለሁ ምክንያቱም ለአንቺ ምቾት ስለነሳችሽ። ይሄ ማለት ግን አንቺ ከዳኒ ጋር እንድትሆኝ ይፈቅድልሽ አለሁ ወይም ደግሞ ለዳኒ ወክለሽ ብሩኬ ጋር እንድትታይ ወይም ደግሞ ለዳኒ አግዘሽ ብሩኬን እንድትናገሪ በፍጹም አልፈልግም። በፍጹም ሀይሚዬ፣ ዛሬ በጣም ብዙ ሰው ነው የሚፈርድብሽ። እኔ የምፈርድብሻለሁ ምክንያቱም ጥፋተኛ ነሽ። የኔ ውድ የኔ ጨቅላ የኔ ስስት ትክክል አልሰራሽም። ዛሬ የእውነት በጣም አጥፍተሻል። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበሯችሁ የኔ ቤተሰቦች፣ በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ጨረቃዎቹ ዛሬ መጥተዋል። የመጡበት ሁኔታ ምንም እንኳን ደስ የማይል ቢሆንም እንግዲህ ሀይሚዬ እየመጣችው ትላንትና ያው ብሩኬ እንዳያችሁት እጅግ በጣም ከባድ ሁኔታ ውስጥ ነበር የተለያዩበት። ከዳኔ ጋር ተደባድበው ነበር፣ እና ይሄ የሚሆንበት ምክንያት ደግሞ ዳኔ ተብዬዋ ሴትዮ ዳኔ የምትባለዋ ሴትዮ እንግዲህ በምታሞጣሙጠው ምላስ ወይ አቅም የላት እንደ ወንዶቹ። አረ የምን ወንዶች ነው የሴቶቹን ያህል መቼ አቅም አለውና ነው ወንድ ምለው የሴቶቹን አክል እንኳን አቅም የለውም። እና ምላሱን ሲያሞጣ ሞጥ፣ ብሩኬ ሆዬ ደግሞ እንኳን አይደለም የምትወዷትን፣ የምታፈቅሯትን፣ ወደፊት ብዙ አላማ ያሰባችኋትን ሴት ማትፈልጓትን፣ እንኳን እንደው በገዛ እጃችሁ የተዋችኋትን ሴት እንኳን ሌላ ወንድ አፈቅራት አለው ወይም ደግሞ ውዳት አለው ሲላችሁ፣ በፊታችሁ እናንተን ዝቅ እያደረገ እሷን ከፍ ሲያደርግ ስታዩ እንኳን አይደለም ስሜታችሁ፣ ደማችሁ እራሱ ከፍ ይላል። ስለዚህ ዳኒ ተብዬው ሀይሚን ሲመኝ አይቷት፣ ሀይሚን ሲመኝ ስለሰማው፣ ሀይሚን ለእሷ የተለየ ስሜት አለኝ፣ ለሷ ፍቅር አለኝ ምናምን እያለ ሲቀባጥር ብሩኬ ደግሞ አላስቻለውም። ስለዚህ አንደ ባሎ ወቅጦ ቦክስ ጣለው። ግን እሳ በደንብ አልመታውም ለመሰላችሁ ገላጋይ ነበር። ገላጋይ ስለነበረ አልተመታም ዳኔ ተብዬው እና እንግዲህ፣ ሀይሚ ደግሞ ዛሬ ለምንድን ነው መግባባት ማንችለው ችለው። ትላንትና ዳኔን ለምን መታኸው? ለምንድን ነው ስንገናኝ በጉልበት ልትፈታ የምትሞክረው እየተግባባን አይደለም ምናምን ብላ እንግዲህ ብሩኬን ልጠይቅ ነው የመጣችሁ። ለምን መታኸው ነው ለምን እንደማትረጋጋው ነው። ብቻ ግን ይሄ ነገርሽ ደስ አላለኝም። ምክንያቱም እሱ እንዴት አንቺን ይመኛል? ብሩኬን ዝቅ እያደረገ፣ ብሩኬን እንደዛ አርጓል እያለ ብሩኬን እየተሳደበ እንዴት ነው ሀይሚዬ፣ አንቺን ሲል ሊመኝ የሚችለው? ስለዚህ በዛ ላይ ደግሞ ለምን ዳኒን ተናገርከው ወይም ደግሞ ዳኒን ለምን መታኸው ብለሽ። ምናልባት እኮ ሀይሚ ይህንን የተናገረችበት ምክንያት ለዳኒ አስባም ላይሆን ይችላል። ለምን መሰላችሁ? ምክንያቱም ብሩኬ ዳኒን አንድ ነገር አድርጎ እስር ቤት ቢገባ ዞሮ ዞሮ ሀይሚን አታጎጇ፣ ዞሮ ዞሮ እዳው ወይም ደግሞ ችግሩ ሀይሚን አይለቃትም። እንዲሁም ደግሞ ብሩኬ የሆነ ነገር ሲደረግ ቢታሰር ቢከሰስ፣ ሀይሜ ደስተኛ ትሆናለች ጤናማ ትሆናለች ማለት አይደለም። ሶ ይህንንም አስባ ሊሆን ይችላል ዳኒ ላይ እጅ መሰዘር አችልም ያለችው። ግን ደግሞ ሲታይ እንደ ተመልካች ትክክል አይደለሽም። ለምን ከዳኒ ራቂ ብሎሻል? ከዳኒ መራቅ አለብሽ። ዳኒ አንችን ፈልጎ ነው። ለብሩኬ የመሰለው ምንድን ነው አሁን ሚመስለው በቃ አንቺ ለዳኒ እየወገንሽ ወይም ደሞ እያገዝሽ ነው የሚመስለው፣ ለኛም ለተመልካች ትክክለኛው የሚመስለው ይሄ ነው። ስለዚህ እዚህ ላይ ስለ ዳኒ ተቆርቁረሽ ብሩኬ መናገርሽ ሀይሚዬ ትክክል አይደለሽም። ብሩኬ ላይ ዳኒ ላይ እጅ መሰንዘር አይችልም ምናምን ማለት አይለብሽም። ምክንያቱም እኔ እንጃ፣ ብቻ ግን ይሄ ሮንግ ነገር ነው የሚሆነው። እንጃ ምን እንደምላችሁ አላቅም። ብቻ ግን ነገሮች በጣም እየተከባበዱ ነው የመጡት መጨረሻ ላይ እንግዲህ እሱም አያገባሽም፣ አንተም ደግሞ አያገባህም ስለዳ ስለኔና ስለ ዳኒ ዳኒ መምታት አችልም፣ ዳኒ ላይ መሰንዘር አችልም። እሱም ደግሞ አያገባሽም ስለ ዳኒ አሳየሻለሁ። በቃ ዛቻ። እንደው እንደው እንደው ቤተሰቦች ሀይሚና በሩኬን ግን በዚህ ደረጃ የጠበቃቸው ሰው አለ? እንደው እስካሁን ድረስ እኔ አይደለም በእውኔ በህልሜ አስቤ አላቅም። ሀይሚና ብሩኬ እንዲህ ይሆናሉ የሚል ሀሳብም ህልምም እንደው በጭራሽ አይምሮ ውስጥ ተፈጥሮብኝ አያውቅም። እውነት ይህንን ከእናንተ አንድ ቀን ጠብቀን አናቅም። እንደው ትንሽ እንኳን እንደው ተረጋግቶ መደማመል እልህ በቃ ምን አገባ፣ ምን አገባሽ፣ ምን አገባ። በነገራችን ላይ ተረጋግተሽ አውሪኝ እኔን ስለሱ ተይና እያለ ነበር ብሩኬና ሀይሚዬ እንደ እህት እንደ ታላቅ እመመክርሽ ነገር ቢኖር ተበድለሻል። አዎ፣ አልተበደልሽም ማለ እውነት አለሽ። አዎ፣ የለሽም አልልም። ብሩኬም ከሶሲ ጋር መቀጠሉ ጥፋት ነው። አዎ ጥፋት ነው። ግን በፍጹም ለዳኒ ወግነሽ ብሩኬ እንዳትናገሪው። ለምን? ላንቺም ጥሩ ስላልሆነ። ለምን? ማንም ይሰድብሻል። ለምን? ትጠያለሽ በሚዲያ። ለምን? ማንም ይረግጥሻል። ስለዚህ እንደዚህ አታደርጊ ሀይሚ፣ ታይ ታየ፣ እውነት ታይ። ብሩኬ የሚወድሽ ልጅ ነው፣ የሚያከብርሽ ልጅ ነው። እስካሁን ድረስ ብዙ አሳልፋችኋል። ትላንትና ያወቅሽው ዳኒ ላይ እጁን ሰነዘርክ ብለሽ መናገር ማለት ብሩኬን በጣም አስቀየም ነው። ወንድ ልጅ ደግሞ ተስፋ ይቆርጣል። እውነት ነው ምላችሁ። ወንድ ልጅ በቃ ብሎ ብሎ ካሰለቸው ተስፋ ይቆርጣል። እና ሀይሚዬ፣ ወደ ራስሽ ተመለሽ ፕሊስ፣ ፕሊስ፣ ወደ ራስሽ ተመለሽ፣ አስቢበት።